ሰላም ሰላም ምእመናን በመላው ዓለም የምትኖሩ ኢትዮጵያውያን በሙሉ እንዴት እንዴት ናችሁ? ሰላም ናችሁ ወይ? ዴግ ናችሁ ወይ? ቢስ ነው ወይ ምን? እሺ ነው ሰብስክራይብ እያደረጋችሁ አይደለም፣ ሱፐር ስቲከር እየሰጣችሁ አይደለም፣ ሱፐር ቻት እያደረጋችሁ አይደለም። ወገኖቼ ምን ነው ምን ነው ዲህነት በቤታችሁ ገባ ወይ? ብራችሁ ነጠፈ ወይ? ዛሬ ምእመናን አዲስ ነገር ይዤ መጥቻለሁ። አዲስ ነገር እንግዲህ ያው ስለ አክቲቪስት እና የማህበራዊ ሚዲያ አንቄ የሆነውን ሞጣ ቀራኒው እንግዲህ በሚያስገርም ሁኔታ ውርደቱን እየተከናነበ እንደሆነ ሁላችንም ኢትዮጵያውያን እናቃለን። እኔ ግን አንድ የገረመኝ ነገር አለ። ጆከር የሚባለው ልጅ አማራ እንደሆነ ነው የምናውቀው። አማራ ነኝም ብሎ ነው የሚከራከረው ግን አቶ ሞጣ እና ግብረ አበሮቹ ልማት አስተሳሰብ የደላቸው አፋቸውን የደረቅ ቂጣ እና አሻቦ አሻሮ የቆረጠውና የበሸካከተው አፋቸውን ሲያገነፉብንና ሲያገለሙብን እንደነበረ ሁላችንም ኢትዮጵያውያን እናቃለን። ጆከር ማለት ትግሬ ነው። አንት ቀማላም ትግሬ በአማራ ትግል ላይ ገብታ፣ አንት ቀማላም ትግሬ አንተ አጋሜ አንተ ከሱ የማይጠበቅ ስድቦችን ሲሳደብ ነበረ። እኔ እንዲህ ነው አልልም፣ ቢያንስ ቢያንስ የዩቱዩብ ህግ ይከለክለኛል እንጂ ብለው ደስ ይለኝ ነበር። ግን የዩቱዩብ ህግ ይከለክለኛል። ሞጣ ቀራ እኔ ወንድ የምናቀው ታማራው ባለሀብት ጋር ወርቋይተነው ጋር ሁነው ሞጣ ሚዲያ ላይ በሚመለምላቸው ሴቶች ዱባይ ላይ ተዘጋጅተው ሄዶ እዛ ሪ ሽኩልል ሽኩልል ሽል ነበር። ቂጤን ያዙኝ፣ ጨብጡኝ፣ አመመኝ ደነፋውኝ ተፋሁኝ እያለ ነበረ። ሲጠጣ ሲተፋ ጀርባው ላይ ሲተፋበት ነበር። እንዲህ ልጁ እንደሚለው ጆከር እንደሚለው እያቀረሸብኝ ሁሉ አዝዬ እጃለሁ እንዲያማረነት በክብርም ከአንዴት ትልቅ ቂጥ ካላት ሴት ጋር አብሬ ሆቴል ድረስ አድርሸው ባለተዳርም ቢሆን ሲለቀልጣት እንዲያደረ መረጃው አለኝ ብሎ ሚዲያ ላይ ወጥቶ። ፋኖን ለምን አባህ ነካህ ብሎ ነው ልጁ አሁን የተጣሉበት ዋናው ምክንያት ፋኖን በየሄዳችሁበት መርዛ ብሎ ብሏል ብሎ ነው። እንግዲህ ጆከር የተባለው አንድ እርግማናም ተሳዳቢ አለ። ለጥልጦ ለጥልጦ፣ ከዛ ሞጣ የሚባለው እና የሆነ ቢላ ቤት ውስጥ እንጠጣ ብለው ይጠሩት እና እዛ ቢላ ቤት ውስጥ ይጠጣል ይጠጣል ይጠጣል። ታያ፣ ኋላ ላይ አቃተው አቃተው እና እንዲህ ተዘርሮ አፉን እንዲህ ከፈተ። ያ ብሔር ብሔረሰብን የሚሰድብበት አፉን አርጎ ቪዲዮን ይለቅበታል፣ ጆከር የሚባለው ታያ። አበዴ አበዴ አበዴ እኔን ሊገሉ ነበረ እኔ አማራ ናቸው ብዬ አምኜ እዛ ሂጄ ቪዲዮ ቀርጠውኛል ይሄ ብቻ አይደለም ደፍረውኝም ስለሚሆን ይረጋገጠልኝ ስቀመጥ ቂጤን የሚጠዘጥዘኝ ለምንድን ነው ብዬ ተሶስት ወር በፊት ጠይቄ ነበረ ዶክተርም ልጁን አንተ የወንዴ እንትን ትወዲያለህ እያለው ሲሰድበውም ነበረ ሰምቻለሁ ሞጣ ነው አንተ የወንዴ እንትን ትወዲያለህ እኔንም ከከተኝ ይሆናል። እኔ ይሄንን ነገር ያረገኝ ዳኛቸው የሚባለው ዘፋኝ ነው። አማራው ተራራው የሚለው ዘፋኝ እሱ ነው፣ እሱ ነው። አስክረው አፌን አስከፍተው እኔ ነካክተውኝም ይሆናል። እያመመኝ ነው። መቀመጫን መቀመጥ አቅቶኛል። የአማራ ሕዝብ ፍረድኝ። ሌላም ቪዲዮ ሊለቁብኝ ስለሚችሉ የአማራ ህዝብ፣ ወይ አንተ ማቃማጫ የለ ጥልጣውኝ፣ የሆነ ቪዲዮ ብቻ አይደለም የቀረጡኝ። የአማራ ህዝብ ወይ የአማራ አክቲቪስት ወይ እባክህ ድረስልኝ፣ እያለ እንግዲህ ሞጣ ቀራኒው ሲናገር ነበር። እኔ በዚህ ጉዳይ ላይ እጀላ ላስገባ ምዬ ነበር፣ ግን በዛ በዛ በጣም በዛ። አንቅማላም ትግሬ አንተ ቅማላም፣ አጋሜ ቆራጣ፣ አጋሜ አንተ ለቃቃሚ፣ ሴረኛ አጋሜ! እንዴ አልበዛም? እንዴ ልጁ አማራ ነኝ አባቴ ገብረ ጻዲቅ ቢሆንም ቆቦ ተወላጅ ነው። እናቴ የግሪያና ተወላጅ ነች። በቃ እኔ አማራ ነኝ ብሎ ልጁ በግልጥ ይናገራል። ብዙ አማራዎችም ደጋፊ አሉት። ልጅ ወልዶ ስለሆነ ሞጣ ደሞ አይ አባተ ቆቦ ስለተወለደ ትግሬ ነው። ተመልከቱ። አሁንም እንዲ እዚጋ ቲንኪንግ የምታደረጉት ነገር ምንድ ነው? ቆቦ የሚባለው የትግሬ መሬት እንዲሆነ ኤሌዋሃ ድረስ ድንበራችን እንዲሆነ ነው። እድሜ ለህወሓት የእኛን ከጥሙ ጋር ድረስ አረገችውና ከዛ በታች ያለውን አማራ እንዲፈነጭበት ሞጣ ቀራኒው ትግሬ ነው እያለ ያንን ማህበረሰብ እንዲሰድቦ አረገች። ተመልከቱ። ህወሓት በትግሬ ላይ የሰራችው ሴራ ተማራውም ተወረመውም በላይ ነው። መሬታችንን አሳጥታናለች። አሁን በዚህ ልጅ ምክንያት እኛ ትግሬ እየተባልን እንሰደባለን። ጆከራውን አባቱ ቆቦ ስለተወለደ ለእኔ ዘመዴ ነው ማለት ነው። እየቀረበኝ ነው ድንበር ላይ ነው ደግሞ አንድ ያለ ደግሞ ሰይድ ወረባቦ የሚባል ደግሞ እሱም ተወልዶ ያዴግ ቤት ነው፣ እንትን ነው ይሄ ወሎ ነው። ቦረና ይባላል ቦረና ነው፣ ወረባቦ ነው፣ ወረባቦ ይባላል። እሱን ደግሞ አንተ የገማህ የገለማ ወረሞ፣ አገኛችኋለሁ፣ እገላችኋለሁ፣ እጠበጥባችኋለሁ እያለ ሞጣ ቀራኒው ማህበረሰብን እንደ ማህበረሰብ ሲሳደብ ነበር እነሱ ግን ትግሬን የማይምሩ ኦሮሞን የማይምሩ ይሳደባሉ፣ አማራ ነን ብለው። ሞጣ ግን ኦሮሞና ትግሬ አድርጓቸዋል። እና ነገሩ ምንድን ነው? ሞጣ ይብቃ። እነዚህ ልጆች በአንደበታቸው በልሳናቸው አማራ እንዲሆንን እወቁልን፣ እኛ አማራዎች ነን። አማራ ብሎ መሳደቡ ለምን ከበድ ይህ፣ ትግሬና ኦሮሞ ብለህ ለምን ትጨፈጭፋችኋል? እንዲህ ይብቃን እንጂ እኛ በእናንተ ጉዳይ የገባን እንዲ እኛ በእናንተ ጉዳይ ምን አገባን ለምን ስትባሉላችሁ ለምን አትተኳኮስም? አተኩሳለሁኝ ረሽን አለሁኝ ስትላይ አይደለም የምትለው። ሞጣ ለምን አትገዳደሉም? ግን በቃ ትግሬ ትግሬ ትግሬ ትግሬ ትግሬ የሚለውን ቃል ግን ይብቃ። ጆከር ትግሬ አይደለም አማራ ነው፣ በእናቱም በአባቱም። በቃ መሳዴብ ታለብህ አማራን ተሳዴብ ቀላጆች። እናንተ ስትጣሉ እና ስትለያዩ ብሄር እየሰጣችሁ አንዱን ትግሬ አንዱ ኦሮሞ እያረጋችሁ እኛን የስዲባችሁ ማብረጃና መረማመጃ የምታደረጉን እነማናችሁ? ሞጣ እስቹቢድ ስነ መናገር ታለብ። ልጁን ተናገር ትግሬ አጋሜ እያልክ ግን ይሄ ወያኔ እያልክ ግን እንዲያትሰድ ዲሞሱ ወያኔ ነኝ አጋሜ ነኝ ቢሆንም ሰየው የእኛ ነው፣ ዘመዲያችን ነው በጋራ ተሰብስበን እንለጠልጠሃለን። ሞጣ ራሰከሩት ጨልሎ ሌሎ በቃ የሚሳደባችሁ ስድብ የወጡ የለቀቁ መረን የሌለው ከአንድ ትልቅ ሰው ስምንት ልጆች እንዲወለ እናቲን እንደሱ አራት ነው ስምንት ልጆች አሉት ብለዋል። የልጅ አባት አይመስልም። የሚሳደባቸው ስድብ ልቅ ልቅ ናቸው። እንዲው ነጅ ወከር እንኳን ተሳደቡ ብንል ወጣቶች ናቸው። አልወለዱም፣ አልከበዱም። መቸ የሚወለዱና የከበዱ ቀን ልጆቻቸውን እንዴት እንደሚጠበጥቧቸው። ሬ ስድብ አይነት ሬ ስድብ ናዲያ እንዲው መከራዬ። እንዲው ማህበረሰብ የማይወክሉ ሰዎች ናቸው ወገኖቼ። አለሞቼ አይስድቢያቸው እና ወንድሞቼ እነዚህ ሞጣ የሚባለው በተለይ አዴብ ሊገዛ ይገባል ትግሬ የሚለውን ቃል ታሁን ጀምሮ መጠቀም የለበትም ይሄ ልጅ ትግሬ አይደለም ትግሬም እረፍት ያግኝ ትግሬዎች የራሳቸው የሆነ ችግርም ስራም አለባቸው አትበጥብጧቸው ምን ነው ምን ነው ወገኖች ምን ነው በትግሬ ላይ እንቅልፍ አጣችሁ ምን ነው አዴብ ገዛ ሞጣ አንተ መቼም በደርግ ጊዜ የቀበሌው ተላላኪ ነበርክ። ትንሽ ጥቅማ ጥቅምም ታገኝ ነበር፣ ወሬ ታቀባብል ነበር። ኢህአዴግ መጥቶ ደርግን ከገለበጠ በኋላ ወሬ አቀባባሊ አያስፈልገንም፣ በዲጂታል ነው የምንጠቀመው ብሎ ቴክኖሎጂ መጣ። አንተ ጆሮ ጠቢ ሆነ ቀራ። እንደገና ደግሞ በህወሓት ላይ ደግሞ ቂም በቀል አለብህ ምናምን። በቃ ተፋታ ተፋታ ሞጣ ተፋታ። አበዛው

አንተ እኮ ህዝብ መሳቂያ መሳለቂያ ያደረገህ ነ ሴቶች ሰብስበህ እስካሁን ሞጣ እንዲ እንነጋግር። ደግሞ ወርቋይተንሞ ና በሎ ሲጠራ ራስን ተንጀር ድረ ዱባይ ድረስ ይሄድኸው፣ እዛ ወሰድህ ቪዲዮ ቀረጠህ። እሱ ጎጃሜ አንተ ጎጃሜ ትግሬን ትጠልፋለህ ብሎ ነገ ጠዋት ብሎ ቪዲዮ አስቀረጠህ። ሴት ስታቀፍ ሴት ስትማ አሳዩህ። ምን ያርግህ ትግሬ፣ ምን አባ ያርግ

ወርቋይተ ነው ጋር ውለህ አንተ አሁን ሴት ሳትጠበጥብልህ ትመጣ እውነት? ወርቋይተ ነው ስምንት ሰጠኝ ሴቶችን ሲያተራምስ አንተ አንዷንም ሳትነካል ትመለስ ባለ ትዳር ነይ ብለህ? ኧረ ሰው ያምናል? ምንም ትዲያሪ ኑርህ ጓደኛህ ጠጭህ ተሆነ አንድ ቢራ ጠጥተህ ትመጣለህ። ሌላው ቢቀር እሱ ሀያ ቢጠጣ አንተ አንድ ቢራ ተጠጣለህ። ጓደኛህ ለጥላጭ ቢሆን ደግሞ አንድ ሶስት ሴቶች ሲለጠልጥ አንተ ሁለት ሾርት አድርገህ ትገባለህ። ይሄ እኮ ነው ማን ጋር የዋለ ማን ነው ምናምን አሉ ደፋር። ከዚህ በኋላ ላይ ተጣልቶ ሲመጡ ትግሬ ትግሬ ትግሬ ወረሞን፣ ወረሞን እንኳን በሉት ባለ ጊዜ ነው። እኛ ጊዜያችንን የተነጠቅን ስልጣናችንን ተጃችን የተነነብን ሰዎች ነን። ተውን እንዲህ ይኸው ሀገራችሁ እዛው እንዲፈለጋችሁ አብኩት፣ አጨማልቁት ብለን ሄድን።

ብዙ የረዳቸው አውቃለሁ። ሺሻ ቤት የከፈተላቸው አንድ አንድ ነገር ሴቶችን የሚረዳ በተለይ ሴቶችን ይረዳል። ጎበዝ ይበዳል፣ ይረዳል። ምንድን ያልኩት የትግራይ ሀብታም ነው እንጂ አንገቱን ደፍቶ ይሰራል። አንገቱን ደፍቶ ይለጠልጣል። እናቴም የትግሬ ሀብታም እኮ ሰውየኝ አበሻየኝ አላየኝ ስሰራ ብሎ ላጥ ብሎ ሰርቶ ብሩን ወደ ባንክ ነው። እንግዲህ እንደምታውቁት ነው ወገኖች፣ አሁን ወጣ ግን ተፋታ፣ ተፋታ። ትግሬ የሚለውን ቃል ተአፍህ አውጣ። በቃ ወገኖች፣ ትግሬ ትግሬ ትግሬ ትግሬ ቢለጠልጥም ድምጡን አጥፍቶ። የትግሬ ሀብታሞች እኮ አንደኛ ለጥላጦች ናቸው፣ አንደኛ ጠጮች ናቸው። ግን እዩኝ እዩኝ ስሙኝ ስሙኝ አይሉም። ተደብቀው ነው የሚጠጡት። ሲለጠልጡም ተደብቀው ነው ሴቶቹን ሞባይል ዘበኛው ተቀብሎ ወደ ሆቴል ያስገባላችኋል። ተፈለጉ የፉ ተፈለጉ ገልብጦ ተፈለጉ ለጥልጦ። እንዲህ ነው እንዲህ ነው እንግዲህ ትግሬ ባለስልጣን ራሱን የሚጠብቀን እንዲህ ጌቹ ብቻ ናት በቀዲም ተነንትና ጋ የታየችው እንጂ በቪዲዮ ማንነበር ስሟች አርቲስቷ። እንግዲህ ወገኖች ሆነም ቀረ አርቲስት ስል ደግሞ የወድ ወረዴ ሚስት ማንነበረች? ች ስሟ ደግሞ ማናት? ች ዘፋኟ። እሷንም አንድ ወንድ ልጅ አስወልዷታል። አይወድ ወረዴ ጀግና እኮ ነው፣ ጀግና ነው። እዚህ ተቀላቅሎ የተወለዱት አይደል? ታብይ ጎንነን ብለው የሚያሽለጠልጡት

ስለጥልጭሃለሁ ብሏል። እንግዲህ ተለጣለጡ እናንተ ነች የምታልኩት የሚናገሩ ነገር ጦሽ ኩሉ። ግን ሞጣ በቃ አሁን በዛብን። ትግሬ ትግሬ ትግሬ ትግሬ ምን ነው ወንድሜ? አይ ላሽ ላሽ በል እራስህን ቻል። እራስህን ችለ ተከራከር። ልጁንም መውቀስ ካለብህ መሳደብ ካለብህ ራሳችሁን እንዲሁ አማራ ለአማራ ናችሁ። እንዲሁ ለምንድነው ነው ትግሬ በዚህ ጉዳይ ላይ የማትቀላቀሉት? ነው እኛን አያገባንም የራሳችን ችግር አለብና፣ ተው ተው ተጉን በቃ። ሞጣማ ጭራሽ ትግሬ በማለት ሚዲያውን ሞላው። እናቴ አንት ቆማጣ ትግሬ፣ አንት ግማጋሚ ረበናቴ ድብራል አቡፋ ነው የምትባለው። አንተ ጥንባታ ኦሮሞ ወራ ሞሮም እና ትግሪብ ጥል መሀል ምን ይሰራል? እኔ እንደ ገባይ ግን ይሄ ወሎ መሬት የእናንተ አይመስለኝም። አንድ የወሎ አክቲቪስቶች አሁን ሞጣ አማራ አይደለም አንተ ምናምን የሚለው ሰው የለም። እንደዛ የሚሰርበ የለም። በቃ አማራነቱን አምኗል። ግን ወዲ ወሎ አካባቢ ሲሆን ብዙ አይተማመኑ መሰለኛ አላቀም አንተ ትግሬ

እኔማ የሆነ ነገር ከተው አውጥተውበት ነው አፉን የከፈተው፣ እንጂ በሰላም አይደለም። የሆነ ነገር ገብቶ ወጥቷል። ብቻ እንግዲህ ለጥልጠውታል። እሰይ ደግ አደረገ። ክፉ አታናግሩን። ሞጣ ሆልዲያውን፣ ወንድሜ አመሰግናለሁ። ሰብስክራይብ አድርጉ። ሱበር ስቲከር፣ ሱበር ቻት እንዲሁም በካሽ ለመርዳት አዘባችሁ ካሽ አብማለን ፔፓልም አለን። ፕሊዝ ሄልፕ ሚ አመሰግናለሁ ወንድሞቼ እንዲህ